ካፍ የሚወጣ ሳት አፌ ይልፈልፋል እንጂ ውስጤ ንጹሕ ነው አለች አባ ፊቀርባ በክፉ ንግግሯ ብዙ ሰው ያስቀየመ ሴት አባ መለሱላት። ልክነሽ ልጄ፣ እባበም እኮ መርዙን ከተፋ በኋላ ውስጡ ንጹሕ ነው። ምላስ አጥንት የለውም፣ ነገር ግን አጥንት ይሰብራል። እግዚአብሔር ምላስን እንደ ጆሮ ክፍት አላደረገም፤ በከንፈርና በጥርስ ሸፍኖታል። ትንሽ አሰብ አድርገን እንድናወራ ነው። ሰው ለመናገር የዘገየ ለመስማት የፈጠነ ይሁን የሚለው ቅዱስ ያዕቆብ ስለ አንደበት ሲናገር ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል እንዳለ የምላስ ኃይል እጅግ ከባድ ነው። ካፍ የሚወጣ እሳት ብዙ ጉዳትን ሊያደርስ ይችላል። ሰው በዱላ ሲደበደብ ታክሞ ቁስሉ ያገግማል። ክፉ ንግግር የሚያቆስለው ቁስል ግን በቀላሉ አይሽርም። ዱላ የሚያርፈው ሥጋ ላይ ሲሆን መጥፎ ንግግር ግን ነፍስ ላይ ነው። ክፉ ንግግሮች ሰውን ለጊዜ ብቻ ሳይሆን ለዘላለም ሊያመሩት ይችላሉ። ሌላ ነገሯን ትተነው ሚሼል ኦባማ በአንድ ቃል መጠይቅ ላይ በጣም ልብ የሚነካ ነገር ስትናገር ሰማው። ስለወረደባት ስድብ ስታስታውስ አንዳንድ ክፉ ቃላት የነፍስን ቅርጽ ይቀይራሉ ብላ ነበር። እውነት ነው። በመራር ቃላት ነፍሳቸው ቅርጽ ከተቀየረ ስንቶቹ ናቸው? የማይዘነጉት ንግግር ዕድሜ ልክ የሚያቆስላቸው የአንድ ሰው ከባድ ስድብ፣ በራስ መተማመናቸውን የነጠቃቸው የአንድ ሰው አትችልም የሚል ድምፅ፣ እጅና እግራቸውን ያሰራቸው እጅ ብዙ ናቸው። ሰው ለማሳቅ ተብለው የተሰነዘሩ ትረባዎችና አጥንት ሰባሪ ቀልዶች ቂመኛ ያደረጓቸው፣ ሰውን ሁሉ ያስጠሏቸው ስንት ናቸው? በስድብ ብቻ የፈረሱ ቤቶች አሉ። ስለተሰደቡ ብቻ በሕዝብ ላይ የሚፈርዱ ዘር እስከ ማጥፋት የተነሱ አሉ። ተናጋሪው በጥፋታቸው ውስጥ ትልቅ ድርሻና ተጠያቂነት እንዳለው ግን ይዘነጋል። እግዚአብሔርም እንደ ዋዛ ለተናገራችሁት ቃል በፍርድ ቀን መልስ ትሰጡበታላችሁ ብሏልና ለሰዎች የምንሰነዝረው እያንዳንዱ ቃል ያስጠይቀናል። በተቃራኒ ለሰዎች ጥሩ ቃል መናገር ብዙ ዋጋ አንሰጠውም። ለስድብ የማናቅማማ ሰዎች ለምስጋና ሲሆን ግን እንሽኮረመማለን። ፊት ለፊት አሳምረን የምንሳደብ ሰዎች ለማመስገን ሲሆን በፊትህ ማመስገን እንዳይሆንብኝ እንላለን። ሆኖም ብናወጣው ሰዎች የሚነገራቸው ጥቂት በጎ ቃል ሰብናቸው ይገነባል። ፈጣሪ ብርሃን ይሁን ብሎ በቃሉ እንዳበራው ማድረግ ባይቻልህ እንኳን በጥቂት በጎ ቃላት የአንድን ሰው ቀን ማብራት ትችላለህ። ከምንም ስጦታ በላይ መልካም የምስጋና ቃላት በሰው ልብ የሚቀር ውድ ስጦታ ነው። ባል ለሚስቱ ከሚገዛው ስጦታ በላይ ባሏም ያመሰግናታል የሚለውን ቃል ቢፈጽምላት ደስታ ይሆንላታል። ልጆች ከብዙ ስጦታዎች በላይ ከወላጆቻቸው የሚሰሙት የፍቅር ቃል ይሰራል። በለጠ ሸቴ ዘሀገረ ኢትዮጵያ